እሺ ትልቅ ይቅርታ እንጠይቃለን። ከሰዓታት በፊት የጫነው ዩቲዩብ ላይ የተጫነ መልእክት ነበረ። መልእክቱ ግን ከተወሰነ ደቂቃ በኋላ ድምፁም አይሰማም፣ የተለያየ ችግር ነበረበት፣ ቴክኒካል ችግር። ስለዚህ አውርደነዋል። መልእክቱን ድጋሚ ይዤላችሁ የቀረብኩት በዛ ምክንያት ነው። አስቸኳይ መልእክት ብቻ ሳይሆን ጠቃሚ መልእክትም ነው። ከቻላችሁ ይህንን ሰምታችሁ ስትጨርሱ እናንተም ጠቃሚ ነው ካላችሁ ለሌሎች እንድታደርሱት በዚህ አጋጣሚ አደራ ማለት እፈልጋለሁ። በመጀመሪያ ጉዳዩን የምነሳበት ከትግራይ የትግራይ ክልል ጉዳይ በተመለከተ ነው። ብዙ ጊዜ የሚመስለን እኛ አንድ ክልል ላይ ችግር ሲፈጠር ብዙ ሰው ምን ይላል? ለምሳሌ ትግራይ ክልል ላይ በተፈጠረው ችግር እኔ አይመለከተኝም የእነሱ ችግር ነው ብሎ ግን በአጭሩ ለማስቀመጥ አንድ ክልል ላይ የሚፈጠር ችግር የሀገሪቱ ችግር የሀገሪቱ ችግር የቀጠናው ችግር የቀጠናው ችግር የአፍሪካ ችግር የአፍሪካ ችግር የዓለም ችግር ነው። ለዛ ነው ከዚህ ከሁለት ዓመት በፊት ትግራይ ላይ ጦርነት ሲከፈት ብዙ ሰው የመሰለው መከራውም ችግሩም ስቃዩም ትግራይ ላይ ያልቃል። እኛ ጋር የሚመጣ እኛን የሚነካን ነገር የለም የመሰለው ግን አልነበረም እስካሁን አላቆመም። እንዲያውም ከትግራይ አልፎ ወደ ሌሎች ክልሎች ተዛምቶ ከኢትዮጵያ አልፎ ቀጠናው ላይ ራሱ የተፈጠረው ከትግራይ ጦርነት በኋላ የሱዳን ጦርነት አለ፣ የመን የገባችበትም ጦርነት አለ። ከዛ በኋላ የሶማሌ ቀውስ አለ፣ አሁንም የኢትዮጵያና የኤርትራ ፍጥጫ አለ፣ የሳውዝ ሱዳንም እያለ ቀጥሏል። ምክንያቱም መጀመሪያ ትግራይ ላይ ጀመረ። ኢትዮጵያም ውስጥ ቢሆን አማራ ክልል ቀጠለ ሌላውም ክልል እንዳለ ሆኖ ማለት ነው። የአንድ ክልል ችግር ክልሉ ላይ አቆመ። ዛሬ ኢትዮጵያዊ ሁሉ ትግራይ ላይ እና ትግራይ ላይ በነበረው ጦርነት አገሪቷ በኢኮኖሚ ስለደቀቀች ከሰላሳ ቢሊዮን ዶላር በላይ ወጪ ስላደረገች በጦርነቱ ምክንያት ዓለም አቀፉ ደግሞ ማህበረሰብ ጫና ፈጥሮ ኢትዮጵያ የተለያየ ወደ ውጭ የምትልካቸውን ሸቀጦች በሙሉ ማዕቀብ በማድረግ የሚሰጡትን እርዳታ ብድር በማቆም አገሪቷ ትልቅ የኢኮኖሚ ቀውስ ውስጥ ገብታለች። እሱ ብቻ አይደለም። የኑሮ ውድነቱ ዛሬ በቀን አንድ ጊዜ በልቶ ማደሩ ሁሉ እንዴት ከባድ እንደሆነ ኢትዮጵያ ሁሉ ያለበትን የኑሮ ጣጣ፣ ችግር፣ ፈተና፣ መከራ ሁላችንም የምናውቀው ጉዳይ ነው። ስለዚህ ምን ለማለት ነው? በአጭሩ የሆነ ክልል ላይ የተጀመረ ችግር አገሪቱ ላይ አገሪቱ ላይ ችግር ሲጀመር ወደ ቀጠናው ከቀጠናው ወደ አፍሪካ ከአፍሪካ እያለ ተያይዞ የሚቀጥል እኔን አይመለከተኝም፣ እኔን አያገባኝም፣ አላየሁም፣ አልሰማውም ምንልበት አይደል? ስለዚህ ለአንድ ክልል እንኳን ሰላምና ጸጥታ፣ ልማትና እድገት መተባበር የሁሉም ኃላፊነት ነው። አንድ ክልል ሰላም አለ ማለት አንተም በሰላም ለመኖር ወጥቶ ለመግባትህ ዋስትና ነው። አለበለዛ የነሱና የኛ የነሱ ሰላም ነው እኛን አያገባንም ካልክ፣ ዞሮ ዞሮ የጊዜ ጉዳይ ነው። ዋን ወይ ኦር አናዘር ተመልሶ አንተ ጋር ይመጣል ነገሩ በአጭሩ። መጀመሪያ ለትግራይ መልእክት ላስተላልፍ። የነባሩ ማለት ሁለት ዓመት የተሾመው የጊዜ አስተዳደር የነጌታቸው ረዳ እነሱ ካቢኔ ስራውን ጨርሶ ሄዷል። አሁን አንዳንድ ነገሮች ይሰማሉ። ጌታቸው ረዳ እኮ እንዳይሰራ እንቅፋት ሆነውበት፣ የእናቴ መቀነት እንትና አሲሮብኝ፣ ጠልፎኝ፣ እንቅፋት ሆኖኝ፣ ጥሎኝ። መቼም አስተማሪ ስትሆኑ ተማሪ ኤ ካገኘ ኤ አገኘ ሁኖ ኤፍ ካገኘ ግን ኤፍ ሰጠኝ ነው ኤፍ አገኘ። አይ ኤፍ ከሆነ የአስተማሪው ችግር ነው፣ ኤ ከሆነ የእሱ ጉብዝና ነው። ይህ የሰው ልጅ ባህሪ ነው። የሰው ልጅ በተፈጠረበት በዛ ፍጥረት እግዚአብሔር አዳምና ሔዋን በኤደን ገነት ባኖረበት ጊዜ ከሰጣቸው አንዱ ትዕዛዝ ከዚህ ፍሬ፣ መልካምና ክፉን ከሚያስታውቀው ዛፍ አትብሉ፣ ከበላችሁ ሞትን ትሞታላችሁ፣ ቅጣት አለው አለ። ታሪኩን ለማሳጠር በሉ ከበሉ በኋላ እግዚአብሔር መጀመሪያ ወደ አዳም መጥቶ እንዴ፣ ለምን በላ? አትብላ አላልኩም ወይ ሲል ተሳሳትኩኝ፣ አጠፋሁኝ አላልም አንተ የሰጠኸኝ ሴት ናት እሷ ናት ብላ ያለችኝ በላሁ። ጥፋቱ የኔ አይደለም የሴቷ ነው። ወደ ሴቷ ሄዶ ደግሞ ለምን ይሄን አረግሽ ሲላት የኔ ጥፋት አይደለም እባቡ አሳሳተኝና በላሁ። ማንም ሰው የኔ ጥፋት፣ የኔ ችግር፣ የኔ ድካም የሚላችሁ የለም። ይሄ የሰው ልጅ ባህሪ። በሃላፊነት ቦታ ተቀምጠ ሃላፊ የሆነ ተሹመህ ማለት ስራ ሳትሰራ ከወረድክ ወይንም ምንም ከሆነ አይ በነከሌ ምክንያት ነው አይሰራም። ለምን ሊደርሺፕ ማለት ምን ማለት ነው? ሀላፊነት ወስደ። ሀላፊነትህ እንኳን የፖለቲካ አይደለም። በቤተክርስቲያን ሰባኪ የሚሆን ቀዳሽ፣ የቤተክርስቲያን አገልጋይ ብትሆን በቤተክርስቲያን ውስጥም እንኳን ስንት ችግር፣ ስንት መሰናክል፣ ስንት እንቅፋት አለ። ዋናው ግን ምንድነው? ዓለማችን የምንኖርበት ዓለም እንቅፋቱን መሰናክሉን ችግሩን አልፈህ ስራህን መስራት እሱ ነው አቅም፣ እሱ ነው ብቃት፣ እሱ ነው ችሎታ። ስለዚህ የሀገር እስፔሻሊ በፖለቲካው ዓለም የአስተዳደር ኃላፊነት ሲሰጥህ እነከሌ እነከሌ የሚባል አይሰራም። ዋናው አቅምህ የሚታየው እነከሌ እንቅፋትም መሰናክልም ያኑሩ፣ እሱን አልፈህ ጥሰህ ሄደህ መስራት ችልሃል? አልቻልክም? ምድራችን ላይ እኮ በእግርህም ስትሄድ እንቅፋት አለ በመኪናም ስትሄድ ጉድጓድ አለ። አይን እግዚአብሔር የገጠመልህ እንቅፋት ስታይ እየዘለልክ መኪና ስትነዳ ጉድጓድ ካየህ እያለፍክ እንድትሄድ ወደ ግብህ እንድትደርስ። ስለዚህ ይሄንን ነገር ሁላችንም ማወቅ መቻል አለብን። አመራር ላይ ኃላፊነት ላይ ከተቀመጥክ ይሄንን በትክክል መረዳትና ማወቅ መቻል አለብን። ለማንኛውም ጌታቸው ረዳ ሁለት ዓመት እንግዲህ አለፈ ምንም አልተሰራም ምንም አልተደረገም ከሁሉ በላይ ከአንድ ሚሊዮን በላይ የተበተነ የትግራይ ተፈናቃይ አለ ትግራይ ውስጥ ኢትዮጵያ ውስጥ ሱዳን ውስጥ ያንን ሰብስቦ ወደ ቄው መልሶ የተረጋጋ ኑሮ እንዳይቀጥል ምክንያት ሆኗል አሁን እንግዲህ በምትኩ እንግዲህ ያለፈውን ችግር አሁን ስህተት ጥፋት እያወራን አንቀጥልም አሁን በምትኩ እንግዲህ ጀነራል ታደሰ ወረደ መጥተዋል ለጀነራል ታደሰ ወረደ መልእክት ስለዚህ የእናቴ መቀነት አደናቀፈኝ አይደለም የሚሰራው። አንደኛ እንደው ጥሩ እንደ ጥሩ ስልት እና ብልሃት ቢወስዱት፣ ከህዝብ ጋር ሁል ጊዜ መገናኘት፣ መረጃ መስጠት፣ እንቅፋት ችግር ሲፈጠር ኦኬ፣ ህዝቤ ሆይ ምክንያቱም የህዝብ ኃላፊነት እንኳን የህዝብ ኃላፊነት የባልና የሚስት ትዳር ችግር ሲፈጠር ያወራሉ፣ እርስ በርሳቸው ያወራሉ። ይሄ ችግር ገጥሞናል፣ እንዴት እንፍታው፣ እንዴት እናርገው። የሀገር ችግር የህዝብም ኃላፊነት ላይ የተሾመ ሰው ችግር ሲገጥመው ከህዝቡ ጋር መመካከር አለ። እንዲህ አይነት ችግር ገጥሞናል፣ ምን እንስራ፣ ምን እናደርግ፣ እንዴት እንፍታው? አሁን ችግሩ ምንድን ነው? ስድስት ወር ትከርምና ከስድስት ወር በኋላ ትመጣና ኦ እንዳልሰራ ችግር ገጠሙ እንደሱ አይሰራም። ኤቭሪ ዴይ ልክ ይሄ ፕሬስ ብሪፊንግ እንደሚሰጥ እንደ ዋይት ሀውስ ችግር ሲገጥምህ ይሄ ይሄ ገጥሞናል፣ ይሄ ችግር አለ ምን እናድርግ ብለህ ከህዝብ ጋር ዴሪ ተማክር። ይህንን ለጀነራሉ ታደሰ ወረደ ነው። ምክንያቱም እንቅፋት ምክንያት መስጠት አይቻልም። ምክንያት የምትሰጥ ከሆነ ኃላፊነቱ ላይ ለመቀበል ኃላፊነቱ ብዙ እንቅፋት፣ ብዙ ችግር፣ ብዙ ውጣ ውረድ አለ። እሱን አልፌ ተሻግሬ መስራት እችላለሁ አልችልም፣ አቅሙ ካለ ትቀጥላለህ፣ ከሌለ ከወዲሁ አይ አልቻልኩም፣ አልችልም ብሎ ማስረከብ። ስለዚህ ብዙ እንጠብቃለን ከታደሰ ወረደ ከሁሉ በላይ ከንግግር በላይ በተግባርና በስራ። ሌላው ተቃዋሚ ፓርቲ አንዳንድ ሰው መቃወም የሚመስለው ስትበላ መቃወም፣ በእግርም ስትሄድ በእግሩ ለምን ሄደ ብሎ መቃወም፣ በመኪና ከሄድክ በመቶ ነው የሚመስለው። ስፔሻሊ ኢትዮጵያ ውስጥ ያለ የፖለቲካ ፓርቲ ተቃዋሚ የፖለቲካ ፓርቲ የሚባለው በቅጡ ተቃውሞ ምን እንደሆነ በትክክል የተረዳ አይመስለኝም። የፕሮግራም የአጀንዳ የፖሊሲ ምናምን የሚመስለው አይመስለኝም። ምክንያቱም ስራ ካጣ ስራ ከሌለ ያው ፖለቲካ ውስጥ ነው የምትገባው። ምንም የሚጠይቀው ኳሊፊኬሽን የለም። ትገባለህ እንጀራ ለመብላት ነው አብዛኛው። ግልጽ ስራም ስላጣ ሊሆን ይችላል። ፖለቲካ ፓርቲዎች ትግራይ ውስጥ ያላችሁ እናንተ፣ ትርፍና ጥቅም የማታገኙበት ከሆነ ምንም የማትናገሩ፣ የምታገኙበት ከሆነ የምትናገሩት ከሆነ ችግር ነው። ምክሬ ለእናንተ ጊዜ አስተዳደሩን በሚያስፈልገው ነገር አግዙ። ትርፉ ዋናው የተቋቋማችሁት የመጣችሁት ወይንም ደግሞ ፖለቲከኛ መሆን የፈለጋችሁት ህዝብ ለመርዳት ህዝብ ለማገዝ ስለዚህ ምክሬ ታደሰ ወረደ የጊዜ አስተዳደሩ በሚያስፈልገው በሚፈልገው ነገር መቼም በምንም አጋጣሚ እርዱት፣ አግዙ። ያ በትክክል ኃላፊነት ገብቷችኋል ማለት ነገ ጠዋት ኢቨን እንመረጥ መረጡንም እንኳን ብትሉ ህዝቡ ዛሬ ተግባራችሁን አይቶ ነገ ፓርቲያችሁን ሊመርጥ ስለሚችል፣ በዚህ አጋጣሚ ለእናንተ ምክሬ ተሳተፉ፣ ስሩ። ከጊዜያዊ አስተዳደሩ ጋር ሁሉም የፖለቲካ ፓርቲ ህወሓት ይሁን ባይቶና ሳልሳዊ ይሁን አረና ምናምን ይሁን የህዝባችሁ። ስለዚህ ጊዜያዊ አስተዳደሩ ውጤታማ እንዲሆን፣ ህዝብን በትክክል እንዲያገለግል ከእናንተ የሚጠበቀውን ሁሉ አድርጉ። ሌላው በአገር ውስጥና ትግራይ በዳያስፖራ ያለ የእናንተም አስተዋጽኦ ቀላል የሚባል አይደለም። በተለያየ አንዳንዶቻችሁ የተለያየ ፕሮፌሽን አላችሁ። ምክርም፣ በሀሳብም በተለያየ ነገር የጊዜ አስተዳደሩ ውጤታማ ስኬታማ እንዲሆን የዲያስፖራው አካል አንዱ ሆኖ መስራት አለበት። አንዱ ትልቁ ችግር ትግራይ ውስጥ አሁን እያየሁት ያለው ማንም ይንገስ ከየትኛውም ሃይማኖት ከየትኛውም አካባቢ ከየትኛውም ሰፈር ይምጣዳ ዝማተር አስሎንጋስ ህዝቡን እስካገለገለ ድረስ መጠየቅ ያለበት እሱ ስማርት መሆን አለባቸው። ለስኬት ለውጤት የምትበቁት አንድ ስትሆኑ። አንዳንዱ ከሱ ሰፈር ከሱ ሃይማኖት ከሱ አካባቢ ካልመጣ የእሱ አይመስለውም። እሱ ድንቁርና፣ መሀይምነት፣ ኋላቀርነት ነው። ስለ ህዝብ የምታስብ ከሆነ ለምን ከቻይና ከኖሮ አይመጣም? ህዝብህን ከጠቀመ ረድዋል፣ አግዟል ነው፣ ደግፏል። ይህንን እናንተ ቀዳዳ ስከፍቱ ውሻ በቀደደው ጅብ ይገባል። ቀዳዳችሁን አታስፉ። አብዛኛው የትግራይን ፖለቲካ እንጀራ መብያ ነው ያረጉ። በጦርነቱ ወቅት ይበላቸው ደጋረጋቸው፣ አጥፏቸው፣ ምናምቸው ሲሉ የነበረ ዛሬ ለትግራይ አዛኝ መስሎ ተገልብጦ የተለያየ ነገር ሲያረግ ታዩታል። እንዳታምኑት፣ እንዳትቀበሉ። ሰው ይሄ ሚዲያ ላይ ያለው አክቲቪስትን ፖለቲከኛ ነኝ ምናምን የሚለው የትግራይን ፖለቲካ ለእንጀራ መብያ ስለሚፈልገው ነው፣ ሌላ ነገር አይደለም። እናንተ ግን አጥቡት፣ በሩን ዝጉት፣ በሩን ዝጉት፣ አታስፉት፣ ልዩነታችሁን አታስፉ። እናንተ በከፈታችሁት ሌላው እንዲገባ አትፍቀሩ። ስለዚህ አንድነታችሁን አጠንክራችሁ ለህዝባችሁ የሚጠቅመውን አስባችሁ ተመልክታችሁ በጋራ መስራት ነው እንጂ በሩን ለጠላትህ ከፍተህለት እሱ ገብቶ እንዲያንቦራጭቅ አትፍቀድ። ማንም አክቲቪስት ጋዜጠኛ ነኝ እያለ የሚተረተር ሁሉ እንጀራ ሊበላበት እንጂ ለህዝቡ አዝማረም ነው። ይህንን በመከራችሁ ጊዜያት ያያችሁት፣ በመከራ ጊዜ ያየኸውን መከራ ሲጭንብ የነበረውን እንደ ወዳጅ ዛሬ አታስጠጋው፣ ሊበላህ ወይ ሊያስበላህ። ስለዚህ ይህንን ለትግራይ ህዝብ ነው፣ ነገሮቻችሁን አጥብባችሁ አጥበባችሁ በዚህ አጋጣሚ በጋራ በአንድነት ቆማችሁ ለስኬት እና ለድል መስራት እንድትችሉ በዚህ አጋጣሚ ነው መልእክቴን ማስተላለፍ ፈልጋለሁ። ዳያስፖራውም በሀገር ውስጥም በውጭ ያለ በሙሉ በጋራ ይሁን። ለትግራይ መፍትሄ የማያመጣው የራሱ የትግራይ ሕዝብ ነው። አብይ አህመድ ይሁን፣ ኤርዶጋን ይሁን፣ ሳዳም ሁሴን ይሁን የሚያመጣልህ ለውጥ ነው ራውጥ የምታመጣው ራስ ሌላው በሴራ ትግራይን ኋላ ለማስቀረት አይደል? መሰረተ ልማት በጦርነት ወቅት እኮ አይተናል። ጠላት ብቻ ሳይሆን የህዝብ ጠላት ሆነው የህዝብ መሰረተ ልማት ሁሉ ሲያቃጥሉ፣ ሲያጠፉ፣ ሲያወድሙ ያ ምን ይነግራል? እነዚህ ሰዎች ትናንት ለህዝብ ካላሰበ ዛሬ ላይ ያሰበ። ስለዚህ ምክሬ የምንድነው፣ ለትግራይ ህዝብ መፍትሄ ራሱ ህዝቡ በጋራ በአንድነት ሆኖ ቆሞ ህዝቡ ችግሩን እንዲፈታ ይህንን በማድረግ ትልቅ ስራ መስራት ይቻላል። እና ጊዜ አስተዳደሩ አግዙት፣ እርዱት፣ ደግፉት። ጊዜ አስተዳደሩም የሚጠበቅበት ተቃዋሚ ፓርቲዎች የሚጠበቅባችሁ ህዝቡም የሚጠበቅባችሁ ነገር አለ። ሁሉም ኃላፊነቱን ከተወጣ በአጭር ጊዜ ለውጥ ማምጣት ይቻላል። ትልቁ ለውጥ ደግሞ የተበታተነ ህዝብ አለ። ትግራይ ሀይባ ያጣበት ሁኔታ አለ። ያንን ለመቅረፍ ጊዜው አሁን ነው፣ ወሳኝ ነው። ሁሉም ተባብሮ በጋራ መስራት ነው። ጊዜ አስተዳደሩን ለማብጠልጠል አንዳንድ ሰው ችግር ይፈልጋል። ለምን ሚዲያ ላይ ደስ የሚለው ችግር ካለ ነው። ስለዚህ ከመፍትሄ ይልቅ ችግር የሚጎነጉኑ ብዙ ስላለ በራችሁን ብዙ አትክፈቱ አትክፈቱ። እና እችን አጭር አስቸኳይ መልእክት በዚህ አጋጣሚ ለማስተላለፍ ነው። ስለ ጊዜያዊ መንግስቱ ይጠቅማል ካላችሁ ለሌሎች ሼር አድርጎት ቀደም ለተፈጠረው ከሰዓታት በፊት ለተፈጠረው የቴክኒክ ብልሽት ይቅርታ እንጠይቃለን። መልሰን መልእክቱን ይዘንላችሁ የቀረብነው ለዛ ነው። ተመልክታችሁ ስትጨርሱት ሼር አድርጉት እንላለን። እናመሰግናለን። መልካም ቀን